የዘንድሮ የኢሬቻ በዓል ህብረትን በሚያጠናክር መልኩ መከበሩን የኦሮሞ አባገዳዎች ህብረት ጸሐፊና የቱለሙ አባገዳ ጎበና ሆላ ገልጸዋል። አባገዳ ጎበና ሆላ የኢሬቻ በዓል መጠናቀቅን አስመልክተው ከኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ እንዲሁም ከቢሾፍቱ ከተማ ከንቲባ ጋር በመሆን መግለጫ ሰጥተዋል። የዘንድሮ የኢሬቻ በዓል ህብረትን በሚያጠናክር መልኩ በፍቅርና በአንድነት መከበሩን ገልጸው ለመንግስት አካላት፣ ለጸጥታ ተቋማት፣ ለአገልግሎት ሰጪ ተቋማትና ለበዓሉ ታዳሚዎችም ምስጋናቸውን አቅርቧል። ኢትዮጵያ የሰው ዘር መገኛ ነች። የኢሬቻ በዓልም ሁሉም የሰው ልጆች በእኩልነት፣ በፍቅር፣ በአንድነት የሚያከብሩት በዓል ነው። የ2018 የኢሬቻ በዓልም በስኬት ተጠናቋል። ለዚህም እንኳን ደስ አላችሁ። ኢሬቻ ባህላዊ እሴቱን ጠብቆ በሰላማዊ መንገድ እንዲከበር ላስቻሉ የጸጥታ ተቋማት፣ የመንግስት አካላትና አገልግሎት ሰጪዎች እንዲሁም የበዓሉን ታዳሚዎች እናመሰግናቸዋለን። የሆረ ፊንፊኔና የሆረ አርሰዴ ኢሬቻ በዓል በድምቀት በመከበራቸው ትልቅ ደስታ ይሰማናል። ጋላታ ጉዳ ጋለተ ቡዳ ኡማተ ካና ጋልቹን ባርባ። የዘንድሮ የኢሬቻ በዓል በተሻለ መልኩ መከበሩን የተናገሩት ደግሞ የኦሮሚያ ክልል ባህልና ቱሪዝም ቢሮ ኃላፊ ጀሚላ ሲምብሩ ኢሬቻ በተለያዩ የክልሉ አካባቢዎች ባህልና ሴቱን በጠበቀ መልኩ መከበሩን ይቀጥላል ብለዋል። አያን ኢሬቻ በረ ከና ከራ አደተኤን ባኢኒኬ ነሚዳግነኬ ነተኤ የዘንድሮው የኢሬቻ በዓል ካለፉት ጊዜያት በተሻለ መልኩ ብዝሃነታችን ውበታችን ሆኖ የቱሪስት ፍሰቱ እንዲጨምር አድርጎታል። ይህ ውጤት የተገኘው በትኩረት ስለተሰራ ነው። በዚህ ውስጥ ተሳትፎ ላደረጉ ሁሉ ምስጋና እናቀርባለን። በዓሉ በተለያዩ የኦሮሚያ አካባቢዎች በቀጣይም በድምቀት ይከበራል። የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ በበኩላቸው በኮሪደር ልማት የተዋበችው ቢሾፍቱ የዘንድሮን ኢሬቻ በደመቀና በአማረ መልኩ እንዲከበር አድርጋለች ሲሉ ገልጸዋል። እንግዲህ የኢሬቻ ባህል እንዲህ በአማረ መልኩ ፍጹም ሰላማዊ በሆነ ያው ከትላንትና ከዋዜማ ጀምሮ ሌሊቱን ሙሉ ሲዘፍኑ፣ ፈጣሪያቸውን ሲያመሰግኑ፣ እርስ በራስ ሲመሰጋገኑ ሲተቃቀፉ በቃ ፍጹም ፍቅር ሲያሳዩ ነው ያደሩ። ዛሬ ጠዋትም አይታችኋል። ወረ አርሰዴ ሄደው ነው ፈጣሪያቸውን ከአባ ገዳዎች ከአደ ሲንቄዎች ጋራ በምርቃት ፈጣሪያቸውን ሲያመሰግኑ የነበረው። ወደ ሆራርሰዴ እስኪደረስ ድረስም ምንም አይነት የሰላም ችግርም አላጋጠንም። ህጻን አልወደቀም። ሽማግሌ አሮጊት ሳይቀር ነው ወደዚህ በዓል ላይ ታደሙት። ኢቨን ህጻናቶችን ተሸክሞ ይሄዱም ነበሩ ምንም አይነት የመውደቅ እና የመንሸራተት ነገር ራሱ ሳይኖር ነው በዓሉን በሰላም ያከበር ነው። የ2018 ዓመተ ምህረት ኢሬቻ በዓል ኢትዮጵያን የማንሰራራት የማሳያ የሆነ የኢሬቻ በዓል ነው ብለን እንወስደዋለን ማለት ነው። በአዲስ አበባ በተከበረው የሆረ ፊንፊኔም ሆነ በቢሾፍቱ ሆረ አርሲዴ ኢሬቻ ላይ ህዝቡ በባህል አልባሳት ተውቦ አንድነትን በሚያጠናክር መልኩ በደመቀ ሁኔታ በዓሉን ማክበሩ ተገልጿል።